የመተት መታደስን ለማቆምና መታቾቹም እኛ ላይ ይህንን ሥራ የሚሰሩ ሰዎችም አርፈው እንዲቀመጡ የሚያደርጉ የጸሎት ክፍሎችን በዛሬው ቆይታችን እጠቁማችኋለሁ። ሁላችሁም እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ሰላም፣ ሰላም! ውድ ቤተሰቦቼ እንደምን አመሻችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ውድ ቤተሰቦቼ ሁላችንም ባለንበት ሕይወት ውስጥ በእኛ በሕይወታችን በኑሯችን ደስ የማይላቸው በእኛ መለወጥ በእኛ መቀር ደስ የማይላቸው እድላችንን፣ በረከታችንን፣ ትዳራችንን፣ ኑሯችንን ለማበላሸት የማይፈነቅሉት ድንጋይ የለም። ይህንንም ለማድረግ ደግሞ ወደ ጠንቋዩ ጋር ይሄዳሉ። ወደ ስርማሹ ጋር ይሄዳሉ። ወደ አረማዊ ደብተራው ጋር እየሄዱ ወደ እኛ አጋንንትን የማስላክ ስራዎችን ይሰራሉ። ይህንንም ሲያደርጉ ደግሞ መተት የሚባለውን የመተት መንፈስ ወደ እኛ ሁኔታችን ለመላክ ብዙውን ጊዜ ጊዜያቸውን እዛ ሲመላለሱ ሲካድሙ ያሳልፋሉ። ሕይወታችንን በመከራ እንዲያልፍ ያደርጋሉ። ዛሬ የሚነግራችሁ የመጽሐፍ ቅዱስ ክፍል ግን እነዚህ ነገሮች በሕይወታችን ጉልበትና ኃይል እንዳይኖራቸው የሚያደርጉ ናቸው። ይህንን ስላችሁ፣ ሌሎች ጸሎቶች፣ ስግደቱ፣ ቅዱስ ቁርባኑ፣ ጸሎቱ፣ ሌሎቹ ነገሮች እንዳሉ ሆኖ እነዚህን ደግሞ በተግባራዊ የጸሎትና የስግደት ሕይወታችሁ ውስጥ ደግሞ ተጨማሪ እንደ ህሊና ጸሎት ዘውትር የምትጸልዩት የምትደግሙት ሊሆን ይገባል። ልክ እንደ ሰላም ለኪ ጸሎት በየጸሎት ሰዓታችን ለ በደንብ አድርገን ልንጸልይ ይገባል። ምክንያቱም ውድ ቤተሰቦቼ ዛሬ ብዙዎቻችን ባለንበት ቦታ ላይ ለጸሎት ጊዜ ላይኖረን ይችላል። የመተት መንፈስ ደግሞ እኛ የተዳከምንባቸውን ጸሎት ያቆምንባቸውን፣ እግዚአብሔርን ስም መጥራት ያቆምንባቸውን፣ ለእግዚአብሔር ምስጋና መስጠት ያቆምንባቸውን ሰዓታትና ጊዜ ጠብቆ ያችን ክፍተት አግኝቶ ነው መጥቶ የሚያጥቁን። በባህሪው የመተት መንፈስ ሲላክ እንደመጣ ወደ ቤታችን ውስጥ ወደኛ አይገባም አይገባም። እንደዚህ የሚያደርጉ መተቶች፣ የመተት አሰራሮች ቢኖሩም እንኳን እንደመጣ አይገባብንም። ስለዚህ የእኛን ደካማና የሆነ ክፍተት ጊዜ ይጠብቃል ማለት ነው። ይህ እንዳይከሰት ደግሞ በተለይም ደግሞ አስተውሉና አዳምጡኝ ውድ ቤተሰቦቼ፣ በተለይም በአረብ ሀገር ያላችሁ፣ በውጭ ሀገር ያላችሁ በስራችሁ ምክንያት ጸሎት ለማድረግ ሰዓትና ጊዜ የማይኖራችሁ ለመንበርከክ የጸሎት ቦታ ገብታችሁ ለመጸለይ የማይመቻችሁና ባላችሁበት ቦታ በህሊና ጸሎት ጸሎትን የሚታደርጉ ሰዎች ይህንን የጸሎት ክፍል ደግሞ በደንብ አድርጋችሁ ብትይዙት ብዙ ነገር ትጠቀማላችሁ። ምክንያቱም ይህ ጸሎት አሁን የሚነግራችሁ ጸሎት በደንብ አድርጋችሁት ሸምድዳችሁት ልክ እንደ ሰላም ልክ ከያዛችሁት በጸሎታችሁ ሳትል በደንብ አድርጋችሁ እየደገማችሁ እየጸላችሁ ስትሄዱ በእናንተ ላይ የሚላከው መተት፣ ምክንያቱም መተት እየታደሰ የሚላከው አንድም መተቱን የሚልኩ ሰዎች የምናውቃቸው ሰዎች በቅርብ የምናውቃቸው ሰዎች ሊሆኑ ይችላሉ። እንደዚሁም ደግሞ በህይወታችን በኑሯችን የቀና ማንኛውም ሰው በእኛ ክፋትንና ተንኮልን የእኛን ደስታን የእኛን መለወጥ የማይፈልጉ ሰዎች ሊያደርጉብን ይችላሉ። እና ይሄ ብቻ አይደለም። ምክንያቱም የመተት መንፈስ ራሱ በተለያየ መንገድ እንደ ቡዳም ሆኖ እኛን አጥቅቶ እኛንም ለማበላሸት ወደኛ መጣባቸው አጋጣሚዎች ይኖራሉ እነዚህ ነገሮች እንዳይታደሱ ታድሰው ወደ እኛ አይመት መቶኛን እንዳያጠቁን መከላከል የምንችለው እነዚህንና የመጽሐፍ ቅዱስ ክፍሎችን ደግሞ በደንብ አድርገን ስንይዛቸው ሌላም ደግሞ ያሉ ጉዳዮች እንዳለ ስግደቱ ጸሎቱ ሌላውን መዝሙረ ዳዊቱን በደንብ አድርጎ መጸለዩ እንዳለ ሆኖ አሁን የምነግራቸው የመጽሐፍ ቅዱስ ክፍል በደንብ ብትይዙትና ብታደርጉት ዘወትር ብትጸልዩት ብዙ የመተት እድሳትን ታስቆማላችሁ በእርግጠኝነት ማለት ነው። የመተት እድሳትን ማስቆም ትችላላችሁ። ምክንያቱም ይህ ጸሎት በትክክልም ለዚህ ጉዳይ የተዘጋጀ የጸሎት ክፍል ነው እና በደንብ በደንብ አድርጋችሁ ልትጸልዩት የሚገባ የጸሎት ክፍል ነው። በተለይም መምህር ተስፋዬ ደጋግሞ ሲናገር ይህንን ነገር አዳምጣችሁናል። እኔም አንድ ከዚ በፊት ሽር አድርጌያለሁ እና በደንብ አድርገን ይህንን ነገር ልናስተውል የሚገባ ነገር ነው። አስተውሉ ቤተሰቦቼ፣ የመተት አሰራር ላይ አራት ነገሮችን ልንገራችሁ አንድ ሰው የመተት መንፈስ ሲላክበት አራት ባህሪያቶችን ይላበሳል። አንደኛው የራሱ የሰውየው ባህሪ አለ፣ የራሱ የሰውየው የግለሰቡ ባህሪ አለ። ሁለተኛው ደግሞ የአስመታቹ፣ አስመታቹ ማለት ምንድን ነው? መተቱን መተቱን ያስላከው ማለት ነው። ለምሳሌ በአንድ ሰው ላይ የቀናው ሰውዬ መተቱን እንዲላክ ያደረገው ሰውዬ ማለት ነው። ሶስተኛው ደግሞ መታች አለ፣ መተቱን የሰራው ማለት ነው። መታችሁ፣ ደብተራው አረማዊ፣ ደብተራው ጠንቋይ ሊሆን ይችላል። ሰርማሽ ቅጠል መታችሁ ሰውየው ራሱ ሊሆን ይችላል። የሱ ባህሪ አለ። አራተኛው ደግሞ ራሱ የመተቱ መንፈስ የአጋንንቱ ባህሪ ደግሞ አለ። ውስጣችን ሲገባ አራት ማንነቶችንን ያሰው ይላበሳል ማለት ነውና ይህንን በደንብ ማስተዋል ይገባል። ዛሬ ብዙ ሴቶቻችን፣ ወንድሞቻችን እንደዚሁም በአረብ ሀገር ያሉ ብዙ እህቶቻችን፣ ወንድሞቻችን በብዛት የሚፈተኑበት ጉዳይ አንዱ የመተት እድሳት ነው፣ የመተት መንፈስ ነው። ስለዚህ ይህንን ለማስቆም ሰይፈ ስላሴ ሰይፈ መለ ሰንኮት አርጋ ነው። ሌሎችም ጸሎቶች በጣም ትልቅ ኃይል አላቸው። ይህንንም ደግሞ ተጨማሪ ዘወትር እንደ ሰላም ለክ በየጊዜው የምን ደግሞ የምንጸልዩ ጸሎት ይሆን ይገባል። በተለይም ደግሞ ካላችሁ ከስራ ሁኔታ አንጻር የምትቸገሩ ሰዎች እነዚህን የመዝሙር ክፍሎች የመዝሙረ ዳዊት ክፍሎች በደንብ አርጋችሁ ልትጸልዩ ይገባል። በደንብ አድርጋችሁና የመጀመሪያው ክፍል መዝሙር 34 ነው። የመጀመሪያው ክፍል መዝሙር 34 ነው። ስለዚህ ሁላችሁም መዝሙረ ዳዊት ምዕራፍ 34 ላይ ትሄዳላችሁ። መዝሙረ ዳዊት ምዕራፍ 34 እንደዚህ ይላል። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጋሻና ጦር ያዝ፣ እኔንም ለመርዳት ተነስ። ሰይፍንም ምዘዝ፣ የሚከቡኝንም ክበባቸው። ነፍሴን ረዳትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚመክሩ ይፈሩ ወደ ኋላቸውም ይመለሱ። በንፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ትሆነባቸው፣ የእግዚአብሔርን መልአክ ያሳድዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽጎብኛልና ነፍሴን በከንቱ አበሳጭቷታልና፣ ያላወቋት ወጥመድ ትምጣባቸው፣ የሸሸጓትም ወጥመድ ትያዛቸው፣ በዚችም ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼም ሁሉ እንዲህ ይልኋል፣ አቤቱ እንዳንተ ማን ነው? ድሃውን ከሚቀማው እጅ ድሃውንም ችግረኛውንም ከሚነጥቀው እጅ ታድነዋለህ። የአመፃ ምስክሮች ተነሱብኝ፣ የማላውቅንም በእኔ ላይ ተናገሩ። ስለ በጎ ፈንታ ክፉን መለሱልኝ፣ ሰውነቴንም ልጆቼን አሳጧት። እኔስ ባሰቃዩኝ ጊዜ ማቅለበሱ ነፍሴንም በጾም አደከምኋት። ጸሎቴም ወደ ብብቴ ተመለሰ። ለወዳጆቼና ለወንድሞቼ እንደማደርግ አደረግኩ። እንደሚያለቅስና እንደሚተክዝ ራሴን ዝቅ ዝቅ አደረግኩ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ይገርፉኝም ዘንድ ተማከሩ፣ እኔ ግን አላወቅኩም። ተሰበሩ፣ አልደነገጡምም። ተሰበሩ፣ አልደነገጡምም። ፈተኑኝ፣ በእኔም ላይ ዘበቱብኝ፣ ሳቁብኝም፣ ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ትፈርድልኛለህ? ነፍሴን ከክፉ ስራቸው ብቸኝነትንም ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላይ ደስ አይበላቸው፣ በከንቱ የሚጠሉኝና በዐይናቸው የሚጠቃቀሱብኝ ለእኔስ ሰላምን ይናገሩልኛልና በግርፋት የሚያጥፉኝ ዘንድ ይመክራሉ። አፋቸውንም በእኔ ላይ አላቀቁ፣ እሰይሰይ በዐይናችን አየነው ይላሉ። አቤቱ አንተ ዝምም አትበል፣ አቤቱ ከእኔ አትራቅ። አቤቱ ተነስ ፍርዴንም አድምጥ፣ አምላኬ ጌታዬም በክርክ ጊዜ ጊዜ ተነስ። አቤቱ አምላኬ አቤቱ አምላኬ እንደ ጽድቅ ፍረድልኝ። በእኔም ላይ ደስ አይበላቸው፣ በልባቸውም በሰውነቴ ላይ እሰይሰይ አይበሉ፣ ዋጥነውም አይበሉ። በመከራዬ ደስ የሚላቸው ይፈሩ ይጎስቁሉም። በእኔ ላይ ነገርን የሚያበዙ እፍረትንና ጉስቁልናን ይልበሱ። ጽድቅን የሚወዷት ደስ ይበላቸው፣ ሐሴትንም ያድርጉ የባሪያን ሰላም የሚወዱ እግዚአብሔር ሁልጊዜ ታላቅ ነው ይበሉ። ምላሴ ጽድቅን ሁልጊዜም ምስጋናን ይናገራል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። ስለዚህ ውድ ቤተሰቦቼ በዚህ የመዝሙር የዳዊት ክፍል ውስጥ በጣም ብዙ በእኛ ለክፉ የሚያደርጉ ሰዎችን የሚያስተምር የዛው እንዲቀሩ ወደኛ የሚልኩት የመተትና የድግምት ስራ በሙሉ እንዲከሽፍ የሚያደርጉ የሚገራርሙ የእግዚአብሔር መለኮታዊ የቃላቶች የተቀመጡበት እግዚአብሔር እኛን እንዲረዳን የሚያደርጉ ብዙ ነገሮች ተጽፎበታል እዚህ ውስጥ። ስለዚህ ይህንን የጸሎት ክፍል በደንብ አድርገን መጸለይ በጣም ብዙ በረከት ያስገኛል። አስተውሉ፣ ውድ ቤተሰቦቼ። መዝሙረ ዳዊት ሙሉን መጸለዩ እንዳለ ሆኖ እነዚህ አይነት ትኩረት የምናደርጋቸው ነገሮች ደግሞ ያስፈልጉናል። ስለዚህ መዝሙረ ዳዊትን ሙሉን እየጸለይን በዛ ውስጥ ደግሞ እነዚህን የመዝሙር ክፍሎች ትኩረት ሰጥተን ደጋግመን ልክ እንደ ሰላም ለኪ ልንጸልየው ይገባል። መዝሙረ ዳዊት በባህሪው አቅሙ ቢኖረን ብንችለው ዘወትር በቃላችን እየጸለየን የምንሄደው ጸሎት ሊሆን ይገባል እና እነዚህን ጸሎት ክፍሎችን በደንብ አድርገን መጸለይ አለብን ማለት ነው። ስለዚህ መዝሙረ ዳዊት ምዕራፍ 34 ይህንን ይመስላል ማለት ነው ውድ ቤተሰቦቼ። ሁለተኛው ደግሞ ውድ ቤተሰቦቼ መዝሙረ ዳዊት ምዕራፍ 11ን እንመለከታለን። መዝሙር ዳዊት ምዕራፍ 11 እንዲህ ይላል። አቤቱ አድነኝ፣ ደግ ሰው አልቋልና፣ ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል፣ ታላቅ ነገርን የምትናገረውን ምላስ፣ ምላሳችንን እናበረታለን፣ ከንፈሮቻችን እኛ ናቸው፣ ጌታችን ማን ነው የሚሉትን ስልድሆች መከራ ስለ እስረኞችም ጩኸት እግዚአብሔር ይላል፣ አሁን እነሳለሁ፣ መድኃኒትን አደርጋለሁ፣ በእርሱም እገልጣለሁ። በምድር ላይ እንደ ተፈተነ ሰባት ጊዜም እንደ ተጣራ ብር የእግዚአብሔር ቃል ንጹሕ ቃል ነው። አቤቱ አንተ ጠብቀን፣ ከዚችም ትውልድ ለዘላለሙ ታደገን። ዝንግቦች በዙሪያው ይመላለሳሉ፣ እንደ ገናናነት መጠን የሰው ልጆችን አጽናሃቸው። ይላል የቃሉ ባለቤት እግዚአብሔር አምላካችን። በእውነት ስሙ የተመሰገነ ይሁን። ስለዚህ ሁለተኛው በደንብ አድርገን ልንይዘው የሚገባው ይህንን መዝሙረ ዳዊት ምዕራፍ 11 ይሆናል ማለት ነው። ሁላችንም እነዚህን ጸሎቶች በደንብ አድርገን ዘወትር ልንጸልያቸው የሚገቡ የጸሎት ክፍሎች ናቸው ማለት ነው። ሶስተኛው ደግሞ ውድ ቤተሰቦቼ መዝሙረ ዳዊት ምዕራፍ 58 ነው። መዝሙረ ዳዊት ምዕራፍ 58 እንዲህ ብሎ ይጀምራል። አምላኬ ሆይ ከጠላቶቼ አድነኝ፣ በላይም ከቆሙት አስጥለኝ። ከአመፅ አድራጊዎች ታደገኝ፣ ከደም ሰዎችም አድነኝ። እንሆ ነፍሴን አንድድዋታልና፣ ብርቶችም ብርቶችን በላይ ተነሱ። አቤቱ፣ በበደሌም አይደለም በኀጢአቴም አይደለም፣ የሀብር ለበደል ሮጡ። ተዘጋጀሁም ተነስ፣ ተቀበለኝ ኢም። አንተም አቤቱ፣ የሃያላን አምላክ የእስራኤልም ንጉሥ፣ አሕዛብን ሁሉ ጎብኛቸው፣ ይቅርም በላቸው አመፅ የሚያደርጉትን ሁሉ ግን አትማራቸው። ማታ ይመለሱ እንደ ውሾችም ይራቡ፣ በከተማም ይዞሩ። እነሆ በአፋቸው ይናገራሉ፣ ሰይፍም በከንፈሮቻቸው አለ። የምትሰማቸው አንተ ግን አቤቱ ትስቅባቸዋለህ፣ አሕዛብንም ሁሉ ትንቃቸዋለህ። ኃይለን ወደ ወዳንተ ወደ አንተ አስጠጋለሁ፣ አንተ አምላኬና መጠጊያዬ ነህና። የአምላኬ ቅርታው ይድረሰኝ፣ አምላኬ በጠላቶቼ ላይ አሳየኝ። ሕጌንም እንዳይረሱ አትግደላቸው አቤቱ አምላኬና ረዳቴ፣ በኃይል በትናቸው አዋርዳቸውም። ስለ አፋቸው ኃጢአት ስለ ከንፈራቸውም ቃል በትዕበታቸውም ይጠመዱ። ከመርገማቸውና ከሐሰታቸው የተነሣ ፍጻማቸው ይታወቃል። ኋላ በሚመጣ መቅሰፍትም ያልቃሉ። የያዕቆብ አምላክ እስከ ምድር ዳርቻ ድረስ እንዲገዛ ይወቁ። ማታ ይመለሱ፣ እንደ ውሾች የሚራቡ በከተማም ይዞሩ። እነርሱም መብል ለመፈለግ ይበተኑ፣ የጠገቡ እንደሆነም ያንጎራግሯሉ። እኔ ግን ለኃይል እቀኛለሁ፣ በምሕረትም በማለዳ ደስ ይለኛል። በመከራዬ ቀን መጠጊያዬና አምባይ ሆነኸኛልና አንተ ረዳቴ ነህና ለአንተም ለአምላኬ ዘምራለሁ። አንተ አምላኬ መጠጊያዬ ነህና አምላኬ ምሕረቴም ነህና። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን። ስለዚህ ውድ ቤተሰቦቼ እነዚህ አሁን የነገርኳችሁ ሶስቱ የመዝሙረ ዳዊት ክፍሎች በጣም በጣም ልንጸልያቸውና ትኩረት ሰጥተን ልንጸልያቸው የሚገቡ ነገሮች ናቸው። መዝሙረ ዳዊት በደንብ ጊዜ ሰጥተን በደንብ ትኩረት አድርገን ከጸለይንባቸው ለሁሉም ችግሮቻችን መፍትሄ ያለው የጸሎት ክፍል ነው። በደንብ አድርገን ልንጸልይ ይገባል። በተለይም በመተት እድሳት የምትቸገሩ ሰዎች እነዚህን የመዝሙር ክፍሎችና ሌሎችንም መዝሙረ ዳዊት ክፍሎች በደንብ አድርገን ልንጸልይ ይገባል። አስተውል፣ ውድ ቤተሰቦቼ እነዚህ አሁን የሚነግራችሁ ግን በትክክልም ከዚህ ከመተት እድሳት ጋርና ሰዎች በእኛ ላይ ተንኮል ለሚያደርጉ ሰዎች ጭምር እንዲማሩበት እንዲያስተምራቸውም ጭምር የሚያደርግ የጸሎት ክፍል ነውና በደንብ አድርገን ልንጸልይ ይገባል። ውድ ቤተሰቦቼ አስተውሏችሁ፣ በደንብ አዳምጡ። ይህንን ሁላችሁም በጸሎት ቤታችሁ በጸሎት ቦታችሁ ውስጥ በደንብ ልትጸልዩትና ይህንን በ አህዱ የጸሎት መጽሐፋችን ላይ መጽሐፍ ቅዱሱ ያላችሁ ከመጽሐፍ ቅዱሱ መዝሙር ዳዊት ያላችሁ በመዝሙር ዳዊታችሁ እንደዚሁም ደግሞ መዝሙር ዳዊት የጸሎት መጽሐፍ የሌላችሁ ሰዎች ባላችሁ በስልካችሁ ማድረግ ትችላላችሁ ሌላው ብቀር እንኳን በአረብ ሀገራት በተለያየ ቦታ ላላችሁ ሰዎች በኦዲዮ ከፍታችሁ ኦዲዮን በደንብ ደጋግማችሁ ማዳመጥና ቃሉን በተግባር በደንብ አድርጎ መያዝ በደንብ ያስፈልጋል ማለት ነው ወደ አራተኛው ደግሞ እኒድ አራተኛው ደግሞ ውድ ቤተሰቦቼ መዝሙረ ዳዊት ምዕራፍ 68 ነው። መዝሙረ ዳዊት ምዕራፍ 68ን ደግሞ እንመለከታለን። መዝሙረ ዳዊት ምዕራፍ 68 እንዲህ ይላል፤ አቤቱ አሕዛብ ወደ ርስቲ ገቡ፣ ቤተ መቅደስንም አረከሱ፣ ኢየሩሳሌምንም እንደ ተክል ጠባቂ ጎጆ አደረጓት። የባሪያዎችንም በድኖች ለሰማይ ወፎች መብል አደረጉ፣ የጻድቃንንም ሥጋ ለምድር አራዊት ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ፣ የሚቀብራቸውም አጡ። ለጎረቤቶቻችንም ስድብ ሆንን፣ በዙሪያችንም ላሉ ሳቅና መዘበቻ። አቤቱ እስከ መቼ ለዘላለም ትቆጣለህ? ቅንዓትም እንደ እሳት ይነዳል። በማያውቅም አሕዛብ ላይ ስምንም በማትጠራ መንግሥት ላይ መዓትን አፍስስ፤ ያዕቆብንም በልቶታልና፣ ስፍራውንም ባድማ አድርገዋልና። የቀደሙንም በደላችንን አታስብብን አቤቱ ምሕረት በቶሎ ያገኘን እጅግ ተቸግረናልና። አምላካችንና መድኃኒታችንን ይርዳን። ስለ ስምህ ክብር አቤቱ ታደገን፣ ስለ ስምም ኃጢአታችንን አስተሰሪልን። አሕዛብ አምላካቸው ወዴት ነው እንዳይሉን የፈሰሰውን የባሪያዎችን ደም በቀል በዐይኖቻችን ፊት አሕዛብ ይዩ። የእስረኞች ጩኸት ወደፊት ይግባ፣ እንደ ክንድም ታላቅነት የተገደሉትን ሰዎች ልጆች ጠብቃቸው። አቤቱ የተገዳደሩን መገዳደራቸውን ለጎረቤቶቻችንም ሰባት እጥፍ በብብታቸውም ክፈላቸው። እኛ ሕዝብህ ግን የማሰማሪያህም በጎች ለዘላለም እናመሰግናሃለን፣ ለልጅ ልጅም ምስጋናዬን እንናገራለን። ስለ ቃሉ በእውነት የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ እነዚህ የምነግራቸው የመዝሙረ ዳዊት ክፍል ስንጸልያቸው ብዙ ጊዜ ትኩረት ያልሰጠናቸው ክፍሎች ሊሆኑ ይችላሉ አሁን ስትጸልያቸው ግን በደንብ ትኩረት አድርጋችሁ ልትጸልዩበት የሚገባ የጸሎት ክፍል ነው ውድ ቤተሰቦቼ በደንብ ውድ ቤተሰብ አስተውሉ እንን የምናደርግ ከሆነ በየጊዜው የምንጸልይ ከሆነ ዛሬ ብዙዎቻችን በመተት እድሳት መከራችንን እያይ እንገኛለን አይደል በተለይም ውድ ቤተሰቦቼ በአረብ ሀገራት የምትገኙ ቶቼ ባላችሁበት ቦታ በዚህ በመተት እድሳት የሰላቢ መተት በመሆን የእድል መተት በመሆን የእውቀት መተት የተላከ ብዙ ነገራችን ገንዘባችንን፣ ሀብታችንን፣ ጤናችንን፣ ሰላማችንን እያጣን በደብተራው በስርማሽ በቅጠል በጣሹ መከራችንን እያየ እንገኛለን። እነዚህ መታችሁም አስመታችሁም ጭምር ራሳቸው ተረጋግተው እንዲቀመጡ ነው፣ ወደ እግዚአብሔር እንዲመለሱ የሚያደርግ የጸሎት ክፍል ነው። የጸሎት ክፍል አስተውልድ ቤተሰቦች፣ ሁላችሁም ትኩረት ሰጥታችሁ ልትጸሉ ይገባል። ሁላችሁም ይህንን ዘወትር በደንብ ትኩረት አድርገን ልንጸሉ የሚገባ የጸሎት ክፍል ነው። እስካሁን አራቱን ነግሬያቸኋለሁ። መዝሙረ ዳዊት 11ን ነግሬያቸዋለሁ። መዝሙረ ዳዊት 34ን ነግሬያቸዋለሁ። መዝሙረ ዳዊት 58ን ነግሬያቸዋለሁ። መዝሙረ ዳዊት ምዕራፍ 68ን ነግሬያቸዋለሁ። አሁን የመጨረሻው ክፍላችን ደግሞ መዝሙር ዳዊት 138 ነው። ይህንን ስላችሁ ግን ሌሎችም ሁሉም የሚያገለግሉ ናቸው ቤተሰቦች። ነገር ግን እኔ በተረዳሁት ባወቅሁት መንገድ፣ አባቶቻችንን በነገሩን መንገድ እነዚህ የጸሎት ክፍሎች በተለይም የመተት እድሳትን ለማስቆምና የሚልኩም ሰዎች ጭምር እንዲማሩና እንዲቀየሩ ወደ እግዚአብሔር እንዲቀርቡ የሚያደርግ እግዚአብሔር የሚቀጣቸውን ቅጣት ቀጥቶ እንዲያስተምራቸው እንዲያስተካክላቸው የሚያደርግ የጸሎት ክፍል ነውና በደንብ ልናስተውል የሚገባ ነው። ሌላው መዝሙር ዳዊት ምዕራፍ 138 ነው። መዝሙረ ዳዊት ምዕራፍ 138 ደግሞ እንዲህ ይላል። አቤቱ ፈተንህኝ አወከኝም። አንተ መቀመጠንና መነሳቴን ታውቃለህ። የልቤን ሐሳብ ሁሉ ከሩቁ ታስተውላለህ። ፍለጋዬንም መንገድንም አንተ ትመረምራለህ። መንገዶችን ሁሉ አስቀድመ አወቀ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ ንሆ የቀድሞንና የኋለንም ሁሉ አወቀ አንተ ፈጠርኸኝ፣ እጅህንም በላይ አደረገ። እውቀት በእኔ ላይ ተደነቀች፣ በረታችብኝም፣ ወደ እርሷም ለመድረስ አልችልም። ከመንፈሴ ወዴ ትሄዳለሁ? ከፊትስ ወዴ ትሸሻለሁ? ወደ ሰማይ ቢወጣ አንተ በዚያ አለህ፣ ወደ ጥልቁም ቢወርድ አንተ በዚያ አለህ። እንደ ንስርም ክንፍን ቢወስድ፣ እስከ ባህር መጨረሻም ቢበር፣ በዚያ እጅ ትመረኛለች፣ ቀኝም ታኖረኛለች። በእውነት ጨለማ ይሸፍነኛል ብል፣ ሌሊትም በደስታዬ ብርሃን ይሆናል። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና፣ እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊትን ፈጥረሃልና ከእናተ ማፀን ጀምሮ ተቀበልኸኝ። በመፈራት ተደነቀንህና አቤቱ አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ትረዳዋለች። በስውር የሠራኸው አጥንቴ ከአንተ አልተሰወረም። አካልም ከምድር በታች ያልተሠራ አካልንም ዐይኖች አዩ። ሁሉም በመጽሐፍህ ተጻፈ፣ በቀን ይፈጠራሉ። ነገር ግን ከእነርሱ አንድስ እንኳን አይኖርም። አቤቱ ወዳጆች በእኔ ዘንድ እጅግ የከበሩ ናቸው። ከቀደምቶቻቸውም እጅግ ጸኑ እቆጥራቸዋለሁ። ከአሸዋም ምልቅ ይበዛሉ። ተነሳው፣ ገናም ከአንተ ጋር ነኝ። አቤቱ አንተ ኀጣንን የምትገድል ከሆንስ፣ የደም ሰዎች ሆይ ከእነ ፈቀቅ በሉ። በሐሳባቸው ይኮራሉና ከተሞችንም በከንቱ ይወስዷቸዋል። አቤቱ የምጠሉን እኔ የጠላሁ አይደለሁምን? ስለ ጠላቶችም አልጠፋሁምን? ፍጹም ጥልን ጠላኋቸው። ጠላቶችም ሆኑብኝ። አቤቱ መርምረኝ፣ ልበንም ፈትን ፈትነኝ፣ መንገዶችንም እወቅ። በደልም በእኔ ላይ ቢገኝ ይ የዘላለምንም መንገድ ምራኝ። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። እነዚህ የመዝሙረ ዳዊት ክፍሎች በጣም ብዙዎቻችን ልንጸልያቸውና በተግባራዊ የጸሎት ሕይወታችን ላይ በደንብ አድርገን ትኩረት ሰጥተን ልንጸልያቸው የሚገቡ የመዝሙረ ዳዊት ክፍሎች ናቸው። መዝሙረ ዳዊት 11፣ መዝሙረ ዳዊት 34፣ መዝሙረ ዳዊት ምዕራፍ 58፣ 68፣ 138። እነዚህን አምስቱን ሌሎችንም የመዝሙረ ዳዊት ክፍሎች በደንብ አድርገን ትኩረት ሰጥተን ምንጸልይ ከሆነ በተለይም እንደ ሰላም ለኪ እንደ ሌሎችም እንደ ውዳሴ ማርያም በደንብ አድርገን ሸምድደን ከያዝናቸውና በየዘወትር የጸሎት ሰዓታችንና እንደዚሁም ደግሞ አስተውሎ ደጋግም የምናገረው ለጸሎት ጊዜና ሰዓት የሌላቸው በማይመቻቸው በማይመቻቸው በስራ በተለያየ ነገር ለጸሎት የማይመቻቸው ሰዎች እነዚህን የመዝሙረ ዳዊት ክፍሎች በደንብ አድርጋችሁ መያዝ ያለባችሁ። በተለይም ደግሞ በመተት የተቸገራችሁ ያላችሁ ሰዎች በማታውቁት መንገድ በማትረዱት መንገድ የታደሰ ሕይወታችሁ የሚቸገሩ ሰዎች እነዚህን የመዝሙረ ዳዊት ክፍሎች ትኩረት ሰታችሁ ልጸሉ ይገባል። በተግባር ማለት ነው። አስተውል። ውድ ቤተሰቦች ሌላው ስግደቱ ንስሐ ገብቶ ቅዱስ ቁርባን መቀበሉ ደግሞ ተጨማሪ ኃይልና ጉልበት የሚሆኑ በደንብ አድርጎ እኛን ደግሞ የሚያበርቱ ከመተት ከምናምን የመናፍስትን ኃይል አድክሞ እኛን ደግሞ ወደ ቅድስና ወደ ከፍ ወዳለ ደረጃ የሚወስዱ መንገዶች ናቸውእና በደንብ ልንይዛቸው ልንበረታ የሚገባ ጉዳይ ነው። እግዚአብሔር አምላካችን ከሁላችን ጋር አይሁን። የመተቱን መንፈስ የዲያብሎስን አሰራር እግዚአብሔር አምላካችን ይወታችን ያርቅልን። ስለዚህ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር አይሁን። ይህንን የመዝሙረ ዳዊት ክፍሎች አሁን እየጸለያቸው አላችሁ የተጠቀማችሁ ደግሞ የምታውቁትን ነገር ብትጽፉ ብዙ ሰዎች ይማራሉ። እንደዚሁም ለሌሎችም ደግሞ ጉልበት ኃይል የሚያበረታ ኮሜንት፣ ሀሳብ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር አይሁን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር አይሁን ይሁን እግዚአብሔር አምላካችን ያግዘን ያበርታን የታሰርነውን እግዚአብሔር አምላካችን ይፍታን የወደቅነውን እግዚአብሔር አምላካችን ያንሳን በዲያብሎስ ስርዓት በአጋንንት በፈተና ውስጥ የምንገኝ ሰዎች እግዚአብሔር አምላካችን ምህረቱን ይላክልን ትዳራችን ቤታችን ኑሯችን በፈተና ውስጥ የሚገኝ ስርዓትን የምንቸገር በብዙ መንገድ ውስጥ የምንቸገር ሰዎች እግዚአብሔር አምላካችን ሰላሙን ይላክልን ትዳራችንን ቤታችንን ኑሯችንን እግዚአብሔር አምላካችን ይባርክልን ሀገራችንን ውዷን ኢትዮጵያን እግዚአብሔር አምላካችን ሰላም ያደርግልን ይቆየን አሜን